አሁን ይሄ ደረጃ አለው የለውም? እንትኑ ምንድን ነው? ጋቢዎቹ ደረጃ አለው። አለው እስከ ስንት ነው ዝቅተኛ? እስከ ሺህ ስምንት መቶ ብር ድረስ ተያዝ እንዲባል ነው።

እሺ ውዶች፣ እኔ የገዛሁትን የራያ ቀሚስ እና ጋቢ ላሳያችሁ። ይሄ አበሻ ቀሚሱ ወይም ደግሞ የራያ ቀሚስ ነው ማለት ነው። ስም አለው። ምን ነበር ያለኝ? ጠፋብኝ። አልሙህም ጠፋብኝ፣ እና በጣም ነው የሚያምረው። ከኋላው መቀነት አለው እንደዚህ ማለት ነው። ይህ መቀነት ይባላል። እታቱ እታቱ የሚሉት የራያ አበሻ ቀሚስ ነው ማለት ነው ይሄ ይሄ እታቶ የሚሉት የራያ አበሻ ቀሚስ ነው። በጣም ነው የሚያምረው። ለብሾም ነበረ፣ ያው ትንሽ ለኔ አጠር ይላል። ለሌላ ሰው ስለሆነ ለጓደኛ እናት እናቷን ሰርፕራይዝ ልታደርግ ነው የገዛሁላት። ይሄንን ይመስላል አበሻ ቀሚሱ ማለት ነው፣ ወይም እታቱ የሚለው የራያው አበሻ ቀሚስ። እንደገና ደግሞ የራሱ የሆነ ነጠላ እና ይሄ የህፃን ልጅ ነው። ለህፃን ልጅም እገዝቻለሁኝ ይሄ ማለት ነው፣ ሁለት ሺህ ብር እስከ ሁለት ሺህ አምስት መቶ ድረስ አለ ይሄ ከኋላው መቀነት የለውም 2000 ብር ነው ከተለጠፈበት ደግሞ ከኋላው መቀነት ካለው ሁለት ሺህ አምስት መቶ ማለት ነው ይሄ ደግሞ የናቷ ነጠላውና መቀነቱ ነው ምክንያቱም ስለተያያዘ ስላልቆረኩት ነው እንጂ መለየት እችል ነበረ ግን አልተቆረጠም ስላልተቆረጠ እንደዚሁ አድርጌ ዝም ብዬሽ አሳያቸዋለሁኝ ማለት ነው በዚህ መልኩ በጣም ነው የሚያምረው እኔ ያማረኝ ትፍትፉ ጥልፉ በጣም ነው ያማረኝ ማለት ነው በጣም ያምራል ይሄን ይመስላል ይሄን ይመስላል ማለት ነው። አሁን የቀረኝ ምንድን ነው? ጋቢ ነው። በነገራችን ላይ የዝህን ዋጋ ልንገራችሁ። ይሄን የገዛሁት አምስት ሺህ ብር ነው ማለት ነው። አምስት ሺህ ብር ይሄንን እስከ መቀነቱ እስከ ነጠላው ሁሉንም ሆኖ አምስት ሺህ ብር። ለህፃ ልጅ ደግሞ ለአምስት ዓመት ነው የገዛሁት ሁለት ሺህ ብር ነው። ከኋላው ጥልፍ ስለሌለው ነው መቀነት ስለሌለው ማለት ነው። ሌላው ደግሞ ለአባቷ ጋቢ ገዝቼላታለሁ። ይህን ይመስላል ጋቢው ጋቢው ማሻላ ተባረካለ። ምርጥ ጋቢ ነው። እኔ እንኳን መግዛት አልችልም ጋቢ በነገራችን ላይ። ከዛ መልሳለሁኝ ጥሩ ካላደለ ብዬ ይዤ መጥቼ ቤት አሳየሁኝ። የሚያውቁ ትልል ሰዎች ነበሩ በጣም ጥሩ ጥቅጥቅ የሆነ ጋቢ ነው አሉ። በጣም ደግሞ ረጅም ነው። አሁን ይሄ እንደዚ ቀልጥ የሚው ራሱ የኔን ቁመት እንትን ብሎታል፣ እና በጣም ነው የሚያምረው የሚለበሰው ዳብል ፌስ ነው። በውስጥም ይህንን አሁን በአንድ ጊዜ አንድ ሁለት ቀን ከላይ እንደዚህ በዚህ በወርቃማው ቢለበስ እንደገና ደግሞ በሌላው ቆይ፣ አሁን ልገልብጥና አላሳያችሁ ማለት ነው ይለበሳል። ምርጥ ጋቢ ነው። እኔ ደስ ያለኝ ምኑ መሰላችሁ? ጥቅጥቅ ነው። መሻላህ ተባረካላ። ጥቅጥቅ የሆነ ጋቢ ነው ማለት ነው። ይህ አሁን አራት ሺህ ብር ነው ምንም ቅናሽ የሌለው እንደሰማ እንግዲህ እንደምትሰሙት ቪዲዮው ላይ የእሱንም የሰውየውንም ሪከርድ አድርጌላቸዋለሁኝ። ሁሉም እንዳቅሙ መግዛት ይችላል። ከሺህ አምስት መቶ ጀምሮ ጋቢ አለ። ይሄ ዳብል ሁለተኛው ማለት ነው፣ በግልባጩ ይሄም እንደዚህ ይለበሳል። ሁለት አይነት ነው፣ ሲፈልጉ በዛ ሲፈልጉ በዛ የሚለበስ ጋቢ ነው። በጣም የሚያምር ጋቢ ማለት ነው። ልክ ሁለት አይነት ሁለት ጋቢ ያስቀመጥን ይመስል እየቀያየርን መልበስ እንችላለን ማለት ነው፣ እየገለባበጥን። በጣም የሚያምር ደስ የሚል ኳሊቲውን የጠበቀ ጋቢ ነው ማለት ነው ውዶችጌ። እና ይሄን ልላችሁ የፈለግኩት ያው እንግዲህ ይሄ እኔ ያለሁት ሀይቅ ነው፣ ሀይቅ ከተማ። ስለዚህ ለቤተሰቦቻችሁ ወደፊት እንግዲህ ኢድ ነው፣ አላህ በሰላም እዛ ያደርሰንና ለእናት ለአባታችሁ ጋቢ የሚሆን አበሻ ቀሚስም ሰርፕራይዝ እናደረጋለን፣ እናስደስታለን፣ ምርቃን እናገኛለን ብላችሁ የምትፈልጉ እህት ውጭ ያው እንግዲህ ሁሉም እንዲያቅም አለ። ቆንጆ ጋቢ ተመርጦ አራት ሺ ብር እንደገና፣ በየአቅማችን እንገዛለን ካላችሁ በሁለት ሺም በሁለት ሺ አምስት መቶም በሶስት ሺም አለ። ከሺ አምስት መነሻው ቀርሞ አለ ማለት ነው። አበሻ ቀሚስም ደግሞ ከኋላው ጥልፍ የሌለው መቀነት የሌለው ከኋላው ቪዲዮው ላይ ያለላችሁ አራት ሺም አለ አራት ሺህ አምስት መቶም አለ በነጭ ሦስት ሺህ አምስት መቶ አለ ማለት ነው። ሀባይብ ኢንሻ አላህ።